ዓለም ቢሰለጥን ወሎና ወሎዬ ነው የሚመስለው። ይህ ስልጡን ህዝብ፣ ይህ የዘመነ ህዝብ በየታሪክ መታጠፊያ ዋጋ እየከፈለ ነው ያለው። ዘመን ሂዶ ዘመን በተተካ ቁጥር ሲሞት፣ ሲፈናቀል፣ ሲዋረድ የኖረው እየሞተ፣ እየተፈናቀለ፣ እየተዋረደ ያለው ባለመደራጀቱ ነው። የተደራጁ አምስት ሺዎች ያልተደራጀ 50 ሚሊዮንን ይነዱታል። ይሄ ዓለም ዓለም ቢሰለጥን ወሎና ወሎዬን ነው የሚመስለው። ይህ ስልጡን ህዝብ፣ ይህ የዘመነ ህዝብ በየታሪክ መታጠፊያ ዋጋ እየከፈለ ነው ያለው። ዘመን ሂዶ ዘመን በተተካ ቁጥር ሲሞት ሲፈናቀል ሲዋረድ የኖረው እየሞተ እየተፈናቀለ እየተዋረደ ያለው ባለመደራጀቱ ነው። የተደራጁ አምስት ሺዎች ያልተደራጀ አምሳ ሚሊዮንን ይነዱታል። ይህ የዓለም እውነታ ነው። ቀልቡን፣ ጉልበቱን፣ እውቀቱን፣ ገንዘቡን ለሚወዳት ሀገሩ ኢትዮጵያ ሲል ሲያባክም ከስር ከስር እዚህም እዛም የፈሉ ጠላቶቹ በመንጋ እየተደራጁ ሲያጠቁት ነው የኖሩት። ሲገሉት ነው የኖሩት። ሲያፈናቅሉት ነው የኖሩት። አሁንም እያፈናቀሉት፣ እየገደሉት፣ እያሳደሉት ነው ያሉት። መፍትሄው መሰባሰብ ነው። መፍትሄው መደራጀት ነው። መፍትሔው መሰልጠን ነው። ልክ እንደናንተ መፍትሔው መዝመት ነው ጠላቱን እኛ ስንሰባሰብ፣ እኛ ስንደራጅ፣ እኛ ጠላትን ለመደምሰስ በሚያስችል ቆመና ላይ ስንገኝ፣ በመጀመሪያ ደረጃ ጠላት ሊያጠቃን ያስብም፣ ሊያጠቃን ፈልጎ ይመጣ እንኳን በብርሃን ፍጥነት ቀምሶ ይመለሳል። አባቶቻችን አያቶቻችን ኢትዮጵያን ለማዳን ሲያደርጉ እንደነበረው ሁሉ ማንም ነፃ ሊያወጣ አይችልም። ራስን ራስን ነፃ ምታወጣው እንድንጠፋ ተወስኖብናል። ሊያጠፉን ዘምተውብናል። መንግስቱ ነው 27 አመት ብለውን ብለውን ብለው ሳንጠፋ ግንተው አሁን በሚሊየን ዘምተውብናል። በሚሊየን ከዘመቱ እኛ ሚሊየኖች ነን፣ ብዙ ሚሊየኖች። በሚሊየን መመከት ነው የሚያስፈልገው። መዘናጋት አያስፈልገንም። ሊቁ እንዳለው ሰላም በሁለት ጦርነቶች መካከል ያለ የአፍታፋታ ብቻ ነው። ዓለም ለአልቃሻዎች አትሆን። ዓለም ለተንበርካኬዎች አትሆን። ዓለም ለደካሞች አትሆን። ብቁ ካልሆንክ ተተፋሃል። እራሳቸውን ላዘጋጁ ራሳቸውን ላበቁና ለሚያበቁ ናት። ዓለም ደካማን አታስተናግድም። ዓለም አያቶቻችን ጠንካራ ባይሆኑ ኢትዮጵያ ምትባል አገር እንኳን እስካሁንም ከነሙሉ ቁመና በታሪክ መጽሐፍ ላይ ብራና ላይ እንኳን ስሟን አናገኘውም ነበር። ዓለም የጠንካሮች ዓለም ራሳቸውን ያዘጋጁ ዓለም የብቆዎቹ እንደሆነ የተረዱ ቀደምቶቻችን ጠላት በመታበጥ አቅጣጫ ሁሉ ለጠላት የሚገባውን እያደረጉ ጠላትን እያቀመሱ እንደ ሀገርም እንደማህበረሰብም እስከሆነ ቆይተውና ስለዚህ እኛ ትውልድ መንፈስፈስ የለበት። ሕዋትን እናሸንፈዋለን። ቃሌን ያዙት፣ ሕዋትን እናሸንፈዋለን ያውም በቅርብ። ሕዋት ሲሸነፍ ግን የአማራ መከራ ያበቃል። ብዙ ጠላቶች አሉ። ከሕዋት ጋር የተፈጠሩ ከሕዋት በፊት የተፈጠሩ ከሕዋት የፈጠረቻቸው ብዙ ጠላቶች አሉ። ለሚቀጥሉት አምሳ ዓመታት በኔ እምነት በኔ አረዳድ በእኔ ትንታኔ አማራ በቂ እንቅልፍ ሚተኛ አይመስለኝ በእኛ ሳይሆን በልጆቻችን የሚያልቅ ትግል ነው የጀመርነው እንደ ማህበረሰብ እንድንጠፋ የሚፈልገው ኃይል እዚህም እዛም። ትንቅንቃችን ከብዙ ኃይል ጋር ነው የሚሆነው። ለዛ ራሳችንን እናዘጋጅ። የውጭም የውስጥም ጠላት በወረረን ቁጥር ራሳችን ለአድርባይነት አስገዝተን በባንዳነት ለማለፍ የሞከርን ሰዎች በታሪክ ምን እንደገጠማቸው እናውቃለን። አሁን ምን እየገጠማቸው እንዳለ እናቃለን። የዘመኑን ባንዳዎች ለታሪክ መጽሐፍት ብቻ እንተዋቸው። እራሱ ትውልዱ ነው ታሪካቸው መፈጸም ያለው። ማንም እንዲከዳን፣ ማንም ክዶ እንዲያስክደን፣ ማንም ክዶ እንዲያስገድለን መፍረድ መቻል የለብንም እንድንነሳ። በአንድ ንቁ፣ በህብረት ንቁ። ነገ ጠላቶቻችን እንኳን በወንዝ ተሻግረው ደንበር ተሻግረው መጣው ሊያጠቁን ሲያስቡ ብርክ ይዟቸው ምኝታ ቤታቸው ውስጥ ጓዳቸው ውስጥ እንዲቀሩ ማድረግ የሚያስችል አቋም ራሳችን እናጠናክራለን። በዚህ መቶ ፐርሰንት እርግጠኛ ነው። አማራ አማራ ሃይማኖተኛ ህዝብ ነው። ሙስሊሙም፣ ክርስቲያኑ ለሃይማኖትና ለሃይማኖታዊ ሴቶች ራሱ የሚያስገዛ ህዝብ ነው። ቀኝን ሲመታ ግራ ጉንጭን ስጠው ሃይማኖታዊ ሴት ነው። በዚህ ወቅት አይሰራ። ቀኝ ጉንጭን ከመጣህ ቀኝ አይኑን አጥፈው። ካለዛ መኖር አንችልም፣ ያጠፉናል ጠላቶቻችሁ። ቀኝን ሲመታ ግራን ከሰጠው ሃይማኖተኛ ሊያስብልህ ይችላል። ምናልባት ለዘመኑ አይመጥንም እንጂ እንዳልሁት ቀኝን ሲመታ ግራን ብትሰጥ ምናልባት ምናልባት ሃይማኖተኛ ምትባል ነው። እህትህን በመንጋ ሲደፍራት፣ እናትህን በመንጋ ሲደፍራት፣ አባትህን በራብ ሲገለው፣ ህፃናት እህትና ወንድም ልጆችህን በራብ ሲገላቸው፣ ለጅብ ሲሰጣቸው። ዝም የምትል ከሆነ ግን ሃይማኖትን የሚነሳው ፍርሃት ነው። ከፍርሃት ቆፈን መውጣት አለ። ዛሬ ተመራቂዎችን ለማየት የከበባቸው ወጣቶች በሙሉ መሠረታዊ የውትድርና እውቀት ሊኖራችሁ ይገባል። ጠላት ሊያርድ ወደ ተራራ ሲጎትት እየተጎተትክ ነው እንደምትሄደው። ሲጀመር እንዴት ጠላት ሰውነት ላይ እጁን ያሳርፋል? ራሳችንን እናዘጋጅ፣ እንሰባሰብ፣ እንደራጅ፣ እንሰልጥን፣ እንዝመት። ይህን ካደረግን በእርግጠኝነት በቅርብ ርቀት ድሎኛ ነው የሚሆነው። ቻይናዎች እንደሚሉት እያንዳንዱ በሽታ የራሱን ሐኪም ያስነሳል። በዚህ አምስት ዓመት የኢትዮጵያን ሰማይ ላጨማለቀ በሽታ የኔ ትውልድ ተነስቷል። እናክመዋለን፣ እናርመዋለን። እያንዳንዱ ድራጎን አራጁን ቅዱስ ጊዮርጊስን ይወልዳል ይላል አንድ ካሊል ጅብራን የሚባሉ ፈላስፋ። የጠላቶቻችን አራጆች ቅዱስ ጊዮርጊሶች እኛ ነ የኔ ትውልድ ነው እያንዳንዱ ጎልያድ ሊያሸንፈው የሚጠብቀው ዳዊት ይፈጠርለታል ይላሉ አቡነ ሽኖዳ። ጎልያዶች ይወድቃሉ። ደራጎኖች ይታረዳሉ። ጠላቶች ይሸነፋሉ። አማራ በክብር በኩራት የሚኖርበት ዘመን ይመጣል በእኛ ክንድ። አማራም ኢትዮጵያም በሰላም በፍቅር እንቅልፍ የሚተኙበት ዘመኑ ሩቅ አይሆንም። አመሰግናለሁ። ለዛን ስራ አንድ ጽንስ በስድስት ወሩ የእናት ሆድ እያለ ብሔር አለው። አሁን ባለው የኢትዮጵያ የፖለቲካ ሰማይ ስር ስለሆነም፣ ከእናት ሆድ ቀዶ ወጥቶ ይጥሉታል። የምንወዳቸው በሬዎቻችን ጃሪና ጀንበር፣ ጃሪና ኮሎ የአማራ ስለሆኑ ብቻ ብሔር አላቸው። ስለሆነም ገሎ ይጥሏቸዋል። እየገደሉ እየጣሏቸው ነው። ስጋቸውን ይበላሉ። የተረፈው ልጅ ይወረውራሉ። በአለም ታሪክ ታይቶ በማይታወቅ ሁኔታ እናኳዋን አማራ ከሚወዳቸው በሬዎቹ ጋር ስጋው እኩል እየተበላ ነው ያለው። ይህን መዐት፣ ይህን ጉድ፣ ይህን ዘመነ ፍዳ ልናስወግደው የምንችለው እንደዚህ በመሰራሰብ እንደዚህ በመደራጀት እንደዚህ በመሰልጠን እንደዚህ በመታጠቅና ራሳችን ሁሌም ዝግጁ አድርጎ መቀመጥ ብቻ ነው። ካለዛ ያጠፉናል። ታላላቆቻችን ሲያቅራሩ እዛ ማዶ ሆኖ ክፉ ሰው ተጣራ፣ እዚህ ማዶ ሆኖ ክፉ ሰው ያለው ጎበዝ ተጠንቀቁ ነገር የኛን ይላሉ ግልጽ መልእክት ነው ያለው በዋግ በወሎ በጎንደር ሸዎች አልቀዋል በጥይት ሸዎች እያለቁ ነው በጥይት ሸዎች እያለቁ ነው በረሃብ ጠላት አባይ ማዶ ከነበሬዎቻችን ከነመሩዳቸው ላሞቻችን ይገለናል አባይ ወዲ ማዶ ያሉ የኛ አመራሮች ወጣቶቻችን ለምን ስፖርት እሰራላችሁ ብሎ እስር ቤት ያስራሉ በእርግጠኝነት መነግራችሁ ዛሬ ከላይ የሚመጣ ጫና አንተቋቁማችሁ ከጎን የሚመጣ ጉሽሚያ አንተቋቁማችሁ ስለምናውቀው ነው። ስለምን አቀውን ብለው ወጣቶቻችሁ ተደራጅተው በዚህ ልክ እንዲዘጋጁ የፈጠራችሁ ቀዳዳ፣ ነገ በኩራት ምናልባት ከዘመነ በላይ፣ ምናልባት ከአስረስ በላይ፣ ምናልባት ከነዚህ ፋኖች በላይ በእኔ አመራርነት ዘመን ሲሰለጥኑ ዝም ብዬ እያየኋቸው ወይ ወይን አይኔን ጨፍንኩላቸው ልጆች ናቸው ብላችሁ የምትኮሩበት ጊዜ ይመጣል። ፈተናውን አውቃለሁ። በግልጽ ልትመሰገኑ ስለሚገባ ነው። አንዳንድ አስቸጋሪ ኤለመንስ እንዳሉ አውቃለሁ። ቀስ እያለ ቀስ እያለ ይስተካከል። በአጠቃላይ ግን በተለይ ምስራቅ ጎጃም ተብሎ የሚጠራ አስተዳደሩ ስም ውስጥ ያሉ ወረዳዎችና አመራሮች በእጅጉ እያስቸገሩ እናያሉ። የሚስቱን ሆድ ቀዱ የአራት ወር ጽንስ እስኪ ያስወጣ ነው እንደሚጠብቀው ይህ አመራር ነው የሚል ጉድ ምን እስኪሆን ነው ምን ጠብቀው ባለም ታሪክ አማራ ይጠፋል ስንል፣ ህዝብማ ይጠፋ እንዳይመስላችሁ ይጠፋል። ጠፍቶ ያውቃል። በዚህ 500 ዓመት ውስጥ እኮ 28 ነገሮች በኢትዮጵያ የፖለቲካ ሰማይ ስር ጠፍተዋል። ባንድ ወረራ ምክንያት ባለም ላይ ብዙ ስልጣኔዎች ወድመዋል ጠፍተዋል። ህዝቦች እንደማህበረሰብ ጠፍተዋል ጠፍተዋል ወድመዋል። መፍትሄው ቅድም እንዳልኩት ብቸኛው ማምለጫ ብቸኛው መውጫ ተደራጅቶ መጠበቅ ነው። ለምን ይመስላችኋል? 50 ሺህ በላይ አማራ ከመተከል ከ ቤንሻንጉል ጉሙዝ ተብሎ ከሚጠራው ክልል በአምስት ቀስተኛ ተንዶ የተባረረው ከብቱን ሳይዝ ንብረቱን ሳይዝ አምስቱ ቀስተኛ ተደራጅቶ ስለመጣ ነው። አራት ነጥብ እንደራጅ፣ ጠላቶቻችንን መክት እንደራጅ፣ ነጋችን በእጃችን እናረጋግጥ፣ እንደራጅ አማራ የሚባል ህዝብ በኢትዮጵያ የፖለቲካ ሰማይ ስር ሁሉ ነው ተረጋግጦ ኢኮኖሚ ተጠቃሚነት ተረጋግጦ። ከሌሎች እህትና እና ወንድም የኢትዮጵያ ወገኖች ጋር ተቻችሎ ተከባብሮ በእኩልነት የሚኖርበትን ዘመን እናምጣ።